አብርሽና ሩታ ክሪክሮስ ለብሰው የሀዘን መግለጫ የሚሰጡ ይመስላሉ። እንደው ለቅሶ የተቀመጡ ነው የሚመስለው፣ ከኋላ ጥቁር በጥቁር ቆሎ ነገር ለምን ጣላ ታደርጉላቸው? ቆሎ እናቅርብላችሁ? ለቅሶ ድራሽ አልመጣም። በፈጣሪ ስም ትዳር እንደዚህ ቀል ድቃቃ ጨዋታ ምናምን ሆነ በቃ ከላስ። በሁለት ወር የፈረሰው ትዳር በጣም ያሳዝናል። በህማማቱ ተጋብተው ቤተሰብ ሳይመርቃቸው ትዳራችሁ ይስመር ውለዱ ክበዱ ሳይባሉ ጓደኞቻቸውን ሰብስበው ካሳቢራ ሞልተው ክትፏቸውን በልተው ጨፍረው ተጋቡ ተጋባናሉ። በሁለት ወራቸው እቤታቸው የማይወጣ ሰይጣን ገባ፣ ሰይጣን ገባ። ዛሬ እንግዲህ ሁለቱም የሀዘን መግለጫ ነው ይዘው የመጡት። ሀዘን የተቀመጡ ነው የሚመስለው። ጋይዝ ዘመድ ከኋላቸው ጥቁር በር አለ። ሩታ ጥቁር ከላይ ለብሳለች። ክሪክሮስ ነው የለበሱት። ከታች ነጭ ሱሪ። ኦ ማይ ጋድ። አብርሽ ከላይ ነጭ ቲሸርት ከታች ጥቁር ሱሪ ክሪክሮስ። ኤክስ ኤክስ ሰሩ። ተለያዩ። ሶብ ተቀብሉኝ ጉዴ ፈላ። አኔ ኔ ኔ ጣምበለል እሺ፣ ፍቅርና ፉአድ ምን ላይ ናቸው? ይሄን ወዶች አ በጣም ነው የምታምሩት፣ ማርያምን፣ ወይኔ ደስ ሲሉ። ግን ደግሞ በቃ ሁሌ ቅር የሚለኝ ነገር አለ፣ እምነታቸው አንድ ቢሆን ምን አለበት? እኔ ምላችሁ፣ ሁሌ ጠይቃችኋለሁ እያልኩ ነበረ። ፉአድ ግን እንደዚህ የካሳው

ለማንኛውም ፍቅርና ፉፉ እንደው ፍቅራችሁን ያዝልቅላችሁ። ግን እንደው ይሄ እምነታችሁ ሁሌም ነው የሚያሳስበኝ። በተለይ ስለ ልጅ ስታወሩ በቃ አንድ ቢሆኑ እኔ ደስ ይለኛል። ብቻ ግን ለጊዜው ስለተደሰታችሁ እኔ ደስ ብሎኛል ማለት ነው። የእኔ ውዶች፣ የኔ እንቁ፣ አይ ፍቅር፣ የኔ ጠንበለል እንኳንም ከዚህ ሰው እየገላገለች ፈጣሪና እኔ ሁሌ ትዝ የሚለኝ የሮታ የተናገረችው አሽሙር ማረ ምን ያረሳልሽም እንዲህ ያንያን ችገና ታረቅን ብልሽ በሚቀጥለው ቀን ያን ያክል አሽሙር መናገር የለብሽም። በነገራችን ላይ ፈጣሪ በአፋችሁ ብሉበት እንጂ መጥፎ ነገር አትናገሩበት ብሎ ቱ ስመኝ። አንቺ ማን ሆነች ነው ደሞ ይን ምክር የምትመክሪ? ይሄን እንኳን እኔ መምከር አልችልም። ምክንያቱም አንዳንድ ሰዎችን ሳይሳሳታል፣ እውነት ነው ሳደባለሁ። ና የእኔ ወዶች ደግሞ ድራማ ነው፣ ይታረቃሉ። አብረሽና ሩታ ብዙ ነገር አታውሪ፣ አትደሰች ምናምን ትሉኝ ሰዎች፣ በነገራችን ላይ እኔ ማለት ነው እኔ ሩታ ስታዝን ና ስታለቀስ በጣም ታሳዝነኝ ነኝ የእውነት ነው ምላችሁ እንደ ሴት በጣም ማዝ ነው። ግን ደግሞ በፊት ስንመክራት ታይ እንዲህ አታድርጊ ስትባል በእኛ ላይ ሙድ ነበር የምትይዝ። ምን አገባችሁ የኔን ህይወት ማንም ሊመራልኝ አይችልም። አንዳንዴ ማለት ነው፣ ሰው ሲመክራችሁ መስማት ያለባችሁ ና የሌለባችሁ ነገር አለ። ገብቷችኋል አይደለ? ከምንም በላይ ግን የሚቀድመው ቤተሰብ ነው። ቤተሰብ መርቋችሁ ተባረኩ ብሏችሁ ሳያዝንባችሁ ከሆነ በቃ ሲቀጥል ደግሞ በህይወታችሁ ምንም ነገር ስታደርጉ ማለት ነው እንደው የእውነት የእውነት ነው እምላችሁ። እነሷም እንደ ቤተ ክርስቲያን ሲሄዱ አይታችኋቸው ታውቃላችሁ? እኔ አይቻቸው አላውቅም። እሺ፣ እምነታችሁ ሌላ ይሁን፣ እምነታችሁ ሌላ ቢሆንም የእምነት ቦታ የሌለው መቼም ሁላችንም፣ ስሙ ይለያ እንጂ ፈጣሪ አለን። ኦርቶዶክስም ቢሆን አለው፣ ፕሮቴስታንትም ቢሆን አላቸው፣ ካቶሊክም አላቸው፣ ሙስሊሞችም አላቸው። የሁሉም ፈጣሪው አንድ ነው። በቃ ፈጣሪን ሁሉም ሰው ያምናል። ፈጣሪውን ሶ ፈጣሪያችሁን አመስግናችሁ ጀምሩ፣ ምንም ነገር ስትጀምሩ ፈጣሪያችሁን አመስግኑ። ፈጣሪ እንዲያደርግልኛል በሉ። ግን ገንዘብ ስታገኙ ልክ እራሳችሁ ጥራችሁን እግራችሁ እንዳገኛችሁት አሁን ጥራችሁ እግራችሁ ነው፣ ግን ደግሞ እንድትጥሩ እንድትግሩ የፈቀደላችሁ እግዚአብሔር ነው። እጅና እግር የሰጣችሁ ፈጣሪ ያላችሁ። ስለዚህ ፈጣሪያችሁን እረስታችሁ ሳታስታውሱ የምትዘሉት ገንዘብ ስላላችሁ ብቻ ዓለምን በእጃችሁ ይዛችሁ የምታሽከረክሩ የሚመስላችሁ ሰዎች ማለት ነው። በህይወታችሁ ላይ እየተጫወታችሁ ነው። በቃ ፈጣሪ ያስተካከላላችሁን ያደረገላችሁን ነገር ለፈጣሪያችሁ አመሰግናለሁ፣ ስላደረግክልኝ ብላቸው አንድ ቃል ተናገሩ። እነሱ በጾሙ ሄደው ሲዘሉ ሲጨፍሩ፣ ሰዎቹ ሲጾሙ ሲጸልዩ፣ ለሰሩት ኃጢአት ንስሐ ሲገቡ እነሱ ደግሞ ኃጢአትን እየጨመሩ በማማት ሕማማት ነበር ያኔ። ተጋብተው ተሞሽረው ምን ብለው ነው የነበረው? ስለዚህ ፈጣሪያችሁን አንዳንዴ አትርሱ። ገንዘብ ሲኖራችሁ ልላችሁ ፈልጌ ነው፣ ገብቷችሁ። አላድለ እኔ ልላችሁ የፈለግኩትን ነገር። ሲቀጥል ደግሞ ሩታ አንድ ነገር ልንገርሽ፣ ሩታ ማለት ነው። አሁን ላይ ቤተሰብን ምክር እየሰማች ነው፣ ቤተሰብ እየመከሯት ነው። አሁን ላይ ቤተሰብ የምትሰሚበትም የማትሰሚበትም ምክንያት አለሽ፣ የምትሰሚውም የማትሰሚውም አለሽ። ሁሉንም ቤተሰብ ያለሽን አትሰሚም። ደግሞ ቤተሰብ ያለሽን ምክር መስማትሽ አሪፍ ነገር ነው። አንደኛ ነገር ቤተሰብ መስማት የጀመርሽው አሁን ነው። ቤተሰብ መስማት ያለብሽ ካሁን በፊት ገና ያለፉትን ነገሮች ሁሉ ሳትሰሪ ነበረ። እስካሁን የሰራሁት ነገር ጸጸተኝ አለች። በጣም ነው የሚጸጽትሽ። ያኔ ስን መክርሽ አልሰማም ብለሻል፣ ተሳስተሻል። ኦልሬዲ ያለፈ ነገር ነው። ላለፈ ነገር መጸጸት የለብሽም፣ ግን አሁንም ቢሆን እኔ እኮ ግራ ገባኝ። እናንተ ቆይ እንዴ! እንደ መርዶ እንደሚያረዳ ሰው የሆነ ዘመድ እንደሞተበት ሰው ማለት ነው ጥቁር በጥቁር ክሪክሮስ ለብሳችሁ መታችሁ ወንበር ላይ ተቀምጣችሁ ልክ ዘመድ እንደሞተበት ሰው መግለጫ፣ የሀዘን መግለጫ የምትሰጡን። ትዳር እንደዚህ ዝም ብሎ ጨዋታ ነው እንዴ እናንተ? ዱባይ ድረስ ሄዳችሁ ቃል ተግባብታችሁ ቀለበት አስራችሁ ምን ብላችሁ አሁን እንዴት ነው? ወዴት ወዴት ነው ጨዋታውን የምታወዛውዙ የምታወዛግቡን፣ ማለት ነው። እኛ አሁን እናንተን እያየን ማለት ነው። ትዳር እንዴት ይመረኝ! ትዳር በአፍንጫ ይውጣ፣ በአፍንጫ ይውጣ። እንደ ጭቅጭቅ ንትርክ ነው እንዴ ሲቀጥልን? አንዳንዴ ሳስበው ሩታ ኩንትራቷን የጨረሰች ይመስለኛል። ኩንትራቷን ጨረሳ፣ በቃ ተለያየ፣ ምናምን ሊሉ ይሆናል። እና ሌላ ምንድን ነው አስተያየት ልሰጣችሁ የምፈልገው፣ ኮሜንት ላይ መታችሁ እኔ አሁን በሩት አስሰራ ብዙ ሰዎች ይናድዳሉ። እኔ አትናደዱ አልኳችሁ። እኔ ምሰራው ልክ እንዳየሁት እንደ ቪዲዮ ነው። በቃ ይታረቁ ነገር አይታረቁ፣ እኔም ማውቀው ነገር የለኝም፣ ግን ያየሁት ቪዲዮ ነው። ተለያይተናል ልንለያይ መንገድ ጀምረናል እያሉ ነው ያስገባችኋል አደለ ሩታ አብረሽም ቤተሰቦቹ ጋር ሊሄድ ነው ሩታም ልጅ ከወለድኩ በኋላ ከተመለስኩ እመለሳለሁ ካልተመለስኩ አልመለስም አብረሽ ደግሞ ብዙ የሰማቸው ነገሮች አሉ ሰዎች የሆነ ሆነ ነገር እያሉ ነው እያለ ነው ምንድነው የሰማው ነገር የልጁ ጉዳይ እንዳይሆን ብቻ ልጁ ከሌላ ነው ተብለህ እንዳይሆን አይድሌ አይድሌ የማንሰማው ጉድ የለም እንደዛ ብለው እንዳይሆን ብቻ እና ብዙ ነገሮች እየተፈጠሩ ነው ያን ሁሉ ነገር አድርጋቸዋል ሊሄር ነው እያለ ነው። አሁን ወደ ቤተሰቦቹ ማለት ነው። እኔ ቪዲዮ ላይ አስተያየት የምሰጠው እንደተሰራው ቪዲዮ ነው። በቪዲዮ መሰረት ቪዲዮን እኔ በነገራችን ላይ ፍትፈታ ሰራለሁ አደለን። ግን የማንንም ቪዲዮ ከመጀመሪያው እስከ መጨረሻው አይቼ አንዲት ደቂቃ አታልፈኝም። በናሀይሚ ብሰራ በሄሉ ብትሉ ሄሉ ገና ፖስት ስታደርግ በአንድ በመጀመሪያው ደቂቃ በቃ ያኔ ስራ መጨረስብን ነው። ሄለን ፖስት ስታደርግና የነ ሀይሚዬ ነው ያለው የነ አብርሽ ነው። የሁሉንም ቪዲዮ ከመጨረሻው ከመጀመሪያ እስከ መጨረሻው ብድንብ አድርጌ አይቼ ምን እንዳወሩ ምን እንዳለ፣ ባወሩት ላይ ደግሞ አስተያየት ነው የምሰጠው። ገብቷችኋል አደለ? ነገ ይታረቃሉ ብዬ ሳይሆን አሁን ስለሰሩት ቪዲዮ ነው እየሰጠው ያለሁት በተሰራው ቪዲዮ ላይ ነው ሰው ይታረቁ አይታረቁ፣ ድራማ ይሁን አይሁን፣ ለእኔ ምንም በቃ። አይዱኝ ሸራባሁት እዚ ጋር የመጣው ቪዲዮ ነው። ልጆች አዩታል፣ እኛ እናየዋለን። ግን እዚ ጋር የምንማረው ነገር ምንድን ነው የሚለው ነገር ነው። እና እንግዲህ ወንበር አስቀምጠው፣ ክሬክሮስ ለብሰው፣ ሐዘን መግለጫ አስመስለው ቆሎ ለምን ጣል አታርጉላቸው? ቆሎ ጣል አድርጉላቸው። እነዚህ ሰዎች በቃ ሐዘን ሐዘን ሐዘን እያላቸው ነው። እና ችግሮቻችሁን በውስጥ ብትፈቱ ጥሩ ነው። ነገር ግን መለያየታችሁን የደስ አላለኝ በትለያዩ በጣም ነው ደስ የሚል። ምክንያቱም ሩታ ቤተሰቦቿ ብዙ ነገር ሆነዋል በሷ የተነሳ እሷም ብዙ ተብላለች። በቃ ይህን ሁሉ ዋጋ ከፍላበት ቤተሰቦቿን ተታመታ ብዙ ነገር አድርጋ እንዲሁ በቀላሉ ማፍረስ ማለት እኔ እንጃ፣ በጣም ከባድ ነው እውነት ለመናገር። በተለይ በተለይ ቤተሰብ እንደዛ ተነክቱ ላይ ይሳካ። ስለዚህ ተመካክራችሁ ከኋላውናችሁ ችግራችሁን ፍቱ። ከዛ ውጭ ግን በፍቅር ፍቅር ቤታችሁ እንዲሞላ ከፈለጋችሁ ቤተሰቦቻችሁን አክብሩ፣ ይቅርታ ጠይቁ፣ ተመረቁ። ወደ ፈጣሪያችሁ ሂዳችሁ ጸሎት አድርጉ። በቃ እግዚአብሔር ምንም ነገር እንደማያቅተው ሁላችሁም ታውቃላችሁ። ፈጣሪ ሁሉን ነገር ያስታካልናል። በቃ በምናገኘው ነገር እናመስግን። ተመስገን ፈጣሪ፣ ከዚህ የተሻለኩ ነገር ያላገኛሉ። እንደዛ ማለት አለባችሁና እንደዛ ብላችሁ ካልኖራችሁ ትዳራችሁ አይሰማም።